እኮ ሆነም ቀራ፣ እንዳትነኪያት። ቤቲ የሚባል እንዳትደርሽ፣ ባ አጠገቧ እንዳትደርሽ። ገብቶሻል አይደል? ማለት ወይ ገባሽ? ትንሽ ና ወሪ ትንሽ ና ወሪ። ፋሚሊ ያዩ እየመጣች ነው፣ እና እንጠይቃታለን ያለውንም ነገር። ምክንያቱም በደንብ ነው ማውራት የምፈልገው ማን እንደሆነች እንድትነግረኝ፣ ነግረኝ ነው የምፈልገው። እስቲ ራሷን እንደ ሀይለኛ ነው የምታየው። ኧረ ልቀቀኝ! ማልዴ ለብሮ ቤቲን የመታሻ አንተ፣ ልቀቀኝ! አለቅሽም ወላሂ ልቀቂ። ግን እንደዚህ እንደዚህ እንቀልዳ አይመቸኝም። እያመመኝ እኮ ነው እጄ ያመመኝ ነው ልመታኝ፣ አእምሮ ነበር መጀመሪያ። ስማ ሚስት ብትሆን ኖሮ እኮ ከአሙ ትርቅ ነበር። ሚስት ብትሆን ኖሮ እኮ ትወድ ነበር። ሰላም ሰላም፣ ውድ ፋሚሊዎቼ እንዴት ናችሁ? እኔ ደህና ነኝ። እናንተ ደህና ናችሁ ወይ? እኔ ያው ደህና ነኝም ለማለት አይደለሁም ለማለት ትንሽ ይከብዳል። ምክንያቱም በጣም ብዙ ነገር ደርሶብኛል። ብዙ ያልተገባም ነገር አድርጌያለሁ እና ያው ለሱም ይቅርታ እየጠየኩ ደሞ ሳርሰው የእናንተን መተባበር የእናንተን ፋሚሊነት የእናንተን ጥንካሬን ያየሁት። በአንድ ጊዜ ብዙ ሰብስክራይብ አግኝቻለሁ። ብዙ ሰው ሰብስክራይብ አድርጎኛል። ለዛም በጣም አመሰግናለሁ። ብዙዎቻችሁ አይሶ ከጎኑ ነኝ እንዳላችሁኝ አይቻለሁ። የእናንተን ውለታ በቃ በምንም ለመልሰው አልችልም። ይሁል ሰው እንደዚህ ሰብስክራይብ ያደርገኛል ብዬም አላሰብኩም። በጣም አመሰግናለሁ። ምክንያቱም ምስጋናዬን ሳላቀርብ ባልፍ ይሄ ለኔ ንፉግነት ነው። ከጎኔ ላላችሁ በጣም አመሰግናለሁ። ያው ቤትዬ እንደዛ ብታደርገኝም አካውንቴን ብትወስደውም እኔ እንጃ፣ አሁን ላይ ግራ የገባኝ ነው። ፍቅር ይሁን ምን ይሁን በጣም ግራ እየገባኝ ነው። ድግምታ ሰርታብኝ ይሁን በሽታ ይሁን ምንም አውቀው ነገር የለም። ምክንያቱም በጣም ተናድጅ ያለው በጣም ተከፍቶኛል። በጣም አልቅሻለው። ያለቀስኩበትን ምክንያት ደግሞ ቤቲ እንትን ብላለች። ቤቲ በጣም ተጎድታለች። አዩ የምትባል የሆነች አንድ ሰይጣን ባልተገባ መልኩ ቤቲ እየመታብኛለች። ምን እንዳደረገች አላቅም። ከየት መጣች ሳትባል አንድ እብድ አዩ የምትባል መታም ሚስቴን ቀጠቀጠቻት። እሱ ስትቀጠቀጣት ደግሞ አህሙ ቆሞ አያ። አህሙ ነው ቤቲን ያስመታት። እኔ በጣም ነው የከፋኝ። በጣም ነው የደበረኝ። ዛሬም የሚያመጣውበት ምክንያት አዩላ ወራት ነው። ምክንያቱም ከን እኔ ያለ ቤቲን ማንም እንዲነካብኝ አልፈልግም። ማንም ምክንያቱም ስለምወዳት ስለማፈቅራት እሷ ማለት የልጆች የእናት የወደፊት ሚስቴ ጀስት የእኔ አካል ነች እና እኔ እሷን ከመትመታብኝ ምንም ልል አልችልም። እሷን ከመትመታብኝ እኔ እኔን ብትቀጠቅጠኝ ይሻል። እኔን ብትገለኝ ቤቲን ትንሽ ከመትመታት እኔ ብትገለኝ ይሻል። በጣም ተጎድታለች። እኔ ማሞኝ ታኝቼ ነበር ያየሁት፣ በቪዲዮ ነው አህሙ ለቆት ጥርሱ አይሰብር አይሰበር እርግጠኛ አይደለሁም ግን እንደዚህ ያለች ደም ከአፎ ሲወጣ ይቻለው በከባዱ ነው። ቤት እየተጎዳቸው እና በጣም የደበረኝ ወላሂ፣ እሷ እንደዛ ማድረግ እንብለባት። እኔም ዛሬ መታወት አዩን በሰላም ላወራት እኔ ትንሽ በቤት እየቀላላቅምና በፍቅር አዩን ላወራት ነው እና አውራትና ያለውን ነገር ከዚህ በኋላ ቤቲ ያጠገብ እንዳደርስ በፍቅር ጠይቃታለሁ። አይካልሽ፣ የፈለገ እስከ ጥግ ድረስ ሄዳለሁ፣ በህግም እንካሰሳለን። ምክንያቱም ፍርድ ቤት ራሱ አቆማታለሁ። ምክንያቱም እኔ ቤቴን ነክታብኝ ተኝታ እንድታደር ራሱ አልፈልግም። ቤቲ ማለት እኮ በጣም ብዙ ነገር ያደረገ ብታደርገኝም ብዙ ነገር ብዙ ነገር ያደረገችልኝ አብራን የቆየን ብዙ ነገር ያሳለፍን እኔ ለሷ ብዬ እናቴ ከድቻለው ቤተሰቦቼን ግጬ ያለው ራሴ ለማጥፋት ሞክሬ ያለው። ስለዚህ ለሷ እችን መከላከል ካልቻልኩኝ ምኑን ወንድ ወንድ ሆንኩኝ? ለቤቴ መከላከል ያልቻለ ወንድ መጀመሪያ ወንድ ልጅ ሲጀምር መጀመሪያ ራሱን ከራሱ ሲዘል ሚስቱን፣ ልጆቹን፣ ቤተሰቦቹን ነው የጠበቀ ወንድ ወንድ ይባላል፣ እንጂ ራሱን ያልጠበቀ ወንድ፣ ሚስቱን ያልጠበቀ ወንድ፣ ልጆቹን ያልጠበቀ፣ እናቱን ያልጠበቀ ወንድ ወንድ አይባል። እኔ ደግሞ ሚስቴ ተደፍራብኛለች። ይሄ ለእኔ መደፈር ነው የሚባለው። ምንም ሳታደርግ የምትቀጠቅጣታለች። ይሄ በጣም የሚያስጠላ ነገር ነው። እና አዩን በሰላም በፍቅር አውራታለሁ። አይ ካለች ወደ ህግ ወደሚከደው ይሄዳሉ። ስለዚህ ይህንን ይመስላል ሐሳቤ። ባካችሁ ይሄን ቪዲዮ ስታዩት ላይክ፣ ለጓደኞቻችሁ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ምክንያቱም አካውንቴ ተዘግቷል። ስለዚህ ይሄንን እገዛ ከእናንተ ጠብቃለሁ። እንደምታደርጉትም አለጠራጠረት እኔ ወዳችኋለሁ። በተረፈ አዩን እንጠብቃታለን። ስልክ ቁጥሯን በጣም አፈላልጌ ነው ያገኘሁት። በጣም በጣም አፈላልጌ ምክንያቱም እሷ መምታት የለባትም። አሁን ይሄን ነገር ቆሞ ማየት አልነበረበትም። ያለው ነገር አወራታለው። እወዳቸዋለሁ ተከታታልን። እሷ አስከተመጣን እንጠብቃለን። እዚህ ነው የቀጠርኳት። እዚሁ ቤቲን የመታቻት ቦታ ነው የቀጠርኳት፣ እና ቤቲን ስትመታት ቆም ያለኝ ትርስ አዩ እየመጣች ነው። ፋሚሊ አዩ እየመጣች ነው፣ እና እንጠይቃታለን ያለውንም ነገር ምክንያቱም በደንብ ነው ማውራት የምፈልገው። ማን እንደሆነች እንድትነግረኝ ነው የምፈልገው ራሷን እንደ ኃይለኛ ነው መታየው። ሰላም ነው ለብሮ ቤትን አቦ ልቀቀኝ። ገና አንተ ነው፣ የምን ፕራንክ ነው? ቤቲን አንተ፣ አሁን የመጣሁት ለምን እንደመታሻት እንድትነግሪን ነው። አንደኛ ነገር አታስፈራራኝ። አስፈራራሻለሁ። ማን አንተ? ምታስፈራራኝ፣ ማን ነሽ? ማን አባ ተረጋጋ። አንቺ ራስ ተረጋጋ። ወንድ ነህ እኮ እኔ ሴት ነኝ። እሺ ወንድ ላይ እንዲህ እንዲህ ይበል እላለሁ። አንደኛ ነገር ተረጋግታ አውራኝ፣ ሁለተኛ ነገር ተረጋግታ ካላወራኝ እንደዚህ ዲስሪስፔክት እያደረገኝ አልቆይም እዚህ፣ እሄዳለሁ። ማን ስለሆንሽ ነው? አሳስርሻለሁ ባለሽበት ባለሽበት ማለት አዎ የምሬን ነው እኔ ታሳስረኝ እስቲ አሳስርሻለሁ ጆሮሽን ይዤ ነው ወስጄ ማሳስርሽ ጫፌ እንዳነካሽ አልነካሽም በትክክል ለምን ቤትዬን ቤት ታቀያታለሽ መጀመሪያ ቤት ታቀያታለሽ ሳታውቂ ዝም ብለሽ የሰው ሰው መተሽ፣ እንደፈለሽ የአሙ ሚስቶቹ ናት እንደ ከፈለሽ። የአሙን አንተ ሚስትን ከባሌ ላይ አታሳርፋትም። ምን አደረገች እሷ? ምንም ያልተረዳውት ነገር የለም። አርፈሽ ተቀመጭ። ከሚስቴ አናት ላይ እንድትወርድ ፈልጋለሁ። ሚስቱም ከባሌ አናት ላይ ትወርዳለች እኮ። እኔም ከቤቴ አናት ሁለተኛ አይደለም ልትነኪያት። ሲጀመር ጠጋ ብር አውራኝ አውራሻለሁ። ስሚኝ፣ ሰማሽ አይደለም? እየሰማሽኝ። ከዚህ በኋላ አይደለም ልትነኪያት ማለት እሷ በደረሰችበት አስር ሜትር አትራቂያትና ማለት ውርድ ከራሴ። አርፈሽ ተቀመጭ አንቺ ነው ከሌላ መቼም እኔን አይደለም እዚህ እያስፈራራኝ ያለው አይደል? አንቺ ነው ያስፈራራው። ሻሉት ምን ታመጫለሽ? ምን ልታመጪ ነው? ይቆጫል። ምንም አይቆጫኝም። ዛሬ በምታደርገው ነገር ይቆጫዋል። አይቆጫኝም። ወልዛ ጠጋ ብላ አውራ አትጣጋኛ በገቢ አንቺ ሚስቴ አጠገብ እንዳደርሽ። አንቺ ራሱ ማነሽ? እኔ ማንንም ነው ማልፈራ። እኔስ ማንን ፈራለሁ? ሚስቴ ደሞ አስር ሜትር ከዚህ በኋላ ማለት ነው፣ ያለጭበት እንዳደርሽ። ጠላች አይ ዶን ኬር። አሁኑ ጋር ነገም ካለቀቀች ትውደደኝ ሰማሻ፣ አርፈሽ ተብ። ሴት ስለሆንሽ ነው ማልመታሽ። ሴት ስለሆንሽ ነው፣ ልመታኛ አምሮ ነበር መጀመሪያ። ስማ፣ ሚስት ብትሆን ኖሮ እኮ ካሙ ትርቅ ነበር። ሚስት ብትሆን ኖሮ እኮ ትወድ ነበር እሱ። አሙ፣ እኛን አሙ ጋር እንደዚህ ተለጥፋ፣ ወገቡ ላይ ተለጥፋ ነው ተለጥፋ፣ አላየሻት። ሁለተኛ አጠገቧ አንድ እሷ የደረሰችበት ሁላ እንዳደርሽ እሷን በአይንሽ ራሱ እንዳታይ ራሱ። ማን ነሽ? በእናትህ ተረጋግተ ስማኝ። እኔ ያልሰማሽኝ፣ እኔ ደሞ አልፈራም። ነገር የለም እኔ ነው። ምክንያቱም እኔ ቤቲን ወዳታለሁ፣ አፈቅራታለሁ። አንድ ሰው እንዲያያት አይደለም እንደዚህ ጥርሷ ልትመቻት ይቅርና ማለት ለእንደዚህ ልታደማያት ይቅርና ገና እንዲላጣጥፋታል ማን ሶሉሽን ወለ ተፈታ። አርፈሽ ተቀመጭ፣ አርፈሽ ተቀመጭ። ጫፊን ብነካኝ ነገ ከነገ ወዲያ ደግሞ አንተ ላይ ምን እንደሚደርስ አጣቅም። አንተንም ያቺ፣ ስሚኝ፣ ቤቲ ምናምን ተያልካትንም አንድ ላይ አርጌ አቃጥላቸዋል። ስሚኝ

ከሆነም ቀራ እኮ ሆነም ቀረ እንዳት ነኪያት። ቤቲ የሚባል እንዳትደርሽ እባክህ አጠገቧ አ በጣም ነው እንደምታፈቅራት። አዎ ማለት ወይ። ገባሽ ገባሽ

ገቢ እንዳደርስ አንቺም ቤት አጠገብ እንዳደርሽ ለምን አባ ነው የምታንቀኝ? ነኝ ሴት እኮ ነኝ። ነገር በቃ እኔ በቃ

ይኸው የፈለከውን ነገር ይቀጣል አለው። በቃ ተው አታልቅስ። ሲያለቅስ ደስ አይልም። በእናትህ ኧረ በቃ ተው። እኔ ለምን ሳይ ቀንቼ ቀንቼ ለምሳሌ ቤት አሁና በቃ እሱን ነው። በጣም ይቅርታ። ከዛ በኋላ ጫፏን እንደውም በቃ ላገናኛችሁ እሞክራለሁ። ያው ፕሮሚስ ፕሮሚስ፣ በእውነት ይቅርታ። እሷን አትንኩብኝ ግን

ካሜራ ማን መናበሩ ቆመ። ተቀርጣለሁ። ደደ አ አታልቅስ፣ በቃ እሺ። ቅርታ ያናካትም፣ እግዚአብሔር ያናካትም። በቃ ይቅርታ፣ አንተ ከይቅርታ የሚበልጥ ምን አለ? ምን የምትሆነው

ቤቲና ከንፈር ለከንፈር እዚህ ጋር ስማዋለች። አይዶ ነቻ መሳም ምን አመጣው? ለምን ተስማዋለችማ ቤቲ? ለምንድነው ተለጣጥፎ እዛ ጋር የተቀመጡት? ቪዲዮን አይታለሁ። እንደዚህ ነው የተቀመጡት፣ እንዲህ እያባበላት እዛ ጋር እዛን፣ እዚህ ጋር ደግሞ ቲሸርቱ ለጭ ነበረ፣ እዚህ ጋር ደግሞ የእሷ ሊፕስቲክ ቅርጽ አሁን ቀጣይ ወደ አሙ ልጅ ለታውቅ ማማራ ይችላል። ምን ታረገው? ምን ታረገው እና እየተሳሰሙ ምን ታረገው ነው። እሷ ነች የሳመችዋ። እሱ ማን እንደሳማት እንዳነከው በምን አየሽ አንቺ? እኔ እና ቲሸርቱ ላይ ያለው ታዲያ የወንድሽ ሊፕስቲክ ነው። ወንድ ሊፕስቲክ ይቀባል? ቀይ ሊፕስቲክ አሁን ይሄ ነው። ግራ ገባኝ እኮ ሊቁ ምን አድርጋዩ? አይሆን ታሪ ልሙት እንደቆይ። እኔ ለምን አትጠልፋትም? ጠልፋ ወደዛ ለምን አትወስዳትም?

እኔ እሷን አግኝ ብቻ ይሁን በጣም መጠላት ከአሙ በተለት በጣት ሳት መጠራ ይችል ምን ላድርግ? ይህን አንግበኝ ስ አሁን አዩ እኔ እናንተ አሁን አንድ ላይ ሆነን እኔ አሙን እወዳለሁ አንተ ቤቲን ትወዳለህ አደለ? ስለዚህ ሁለቱም ለማፋታት እኔ እናንተ የሆነ ቀመር መቀመር አለብን፣ አንተን ቤት ለማግኘት እኔ ማሙን ለማግኘት። ስማ፣ አሁን አንተ ቤትን ለማግኘት እኔ ማሙን ለማግኘት ቀመር መቀመር አለብን እነሱ ላይ ገባ አይደለ? አዎ ስለዚህ ይሄን ካሜራ አሁን እዚህ ላይ አናወራም። ገባ? አዎ ይሄ ቪዲዮ ላይ ስለሚችሉ እኔ እናንተ በውስጥ እናወራለን። እሺ ከዛ ስቴፕ ባይ ስቴፕ መስተካከል ያለበት ነገር ይስተካከላል። አንተ ተስፋ እንዳትቆጥ። ኧረ በሞት እራሱ ተስፋ አልቆጣም። ባይ እንዳትቆጥ። እሪ ምንን ስቴፕ ከተከተል እኔ ደግሞ ሼጣን ሼጣን ይሁን ሀሳቦች ነው ማለት እኔና እሱን አንድ ላይ የሚያደርግ እኔንም አሁንና እኔን አንድ ላይ የሚያደርግ አንተና ቤቲን አንድ ላይ የሚያደርግ ስለዚህ እሱን ሀሳብ ስቴፕ ባይ ስቴፕ እንሄድበታለን። እጃችን ካስገባን በኋላ አለቅ እኔም በምወደው ሰው ነው የመጣችብኝ። አንተም በቃ ተው አታልቅስ፣ በእግዚአብሔር ተው በቃ አታልቅስ ማለት ነው። የምሬን ነው ምላሽ ጋር እኔ እንደዚህ የሚወዳትም አልመሰለኝም ወላሂ። አግኝቼው ስለ እሱ አንዳንድ ነገር ላናግራት ፈልጌ ነበር። ግን እኔ እውነት ወንድ ልጅ ሲያለቅስ ደስ አይልም። ኢልሚ ዲራው እኮ ሆነ ማን ጋር በቃ ደስ አይልም። እና ጋይስ ይሄንን ነገር የእኔን ቤተሰብ ማየታችሁ አይቀርም። እኔ ልላችሁ የፈለኩት በቃ ቤቲ እና እሱን ለማገናኘት የተሻለኝም ሁሉ ሞክራል። ይቅርታ መጠየቅ ካለብኝም ይቅርታ ጠይቃታል። እኔ ወንድ ልጅ ሲያለቅስ ደስ አይለኝም። በቃ የምሬን ነው የምላችሁ። ወንድ ልጅ የሚያለቅሰው ደግሞ በውስጡ ያለውን ነገር ስላለ ነው እንጂ ወንድ ልጅ ግዴታ ካልሆነበት አለቅስ እና ይህን ነው የምላችሁ። ይህንን ፔጅ ደግሞ በቃ እሷም እንድታየው የእሱ እንደሆነ ካወቀ እሷም ስለማገባው አሁን እሷ ጋር እንዲደርስ ሼር ሼር አድርጉላት። በጣም እናከብራችኋለን፣ እንወዳችኋለን። በእነሱ በአንተ ቤተሰብ ሳይከፉብኝ አይቀሩም። በጣም ይቅርታ ይምር። እኔ እንደዚህ አልመሰለኝም። ይህ ወንድ ልጅ እንደዚህ ቢወደኝ እኔ በምን እድል በጣም ችግር የለውም። ተረዳሁት እኮ አሁን በቃ ወላሂ ተረዳችኋለሁ፣ ተረዳችኋለሁ። አሽራ ላይ በቃ አታልቅስ፣ ተው። በእናትህ አቦ ተው፣ በእናትህ እኔ በቃ አታልቅስ፣ ተው። ምን ሆነ? ፍቅር እኮ ያጋጥማል እኮ ካልሆነም እንደ ድሮ ሰው እንጠልፋታለን ወደ ገጠር ዘናት እንሄዳለን። እና በቃ ቻው፣ እንወዳችኋለን።